እንኳን ደስ አላችሁ ቤተሰብ! በሚገርም እጅግ በጣም በሚገርም ሰፕራይዝ እና ዲኮር እሩታ በሰላም ወደ ቤቷ ገብታለች ማለት ነው ጋይስ። እሷም ልጇም በመልካም ጤንነት ላይ ይገኛሉ። ደስ አይሉ? በጣም ደስ ይላል። የሰው ደስታ የሚያስደስታችሁ ብቻ ይህን ቪዲዮ ላይክ፣ ሼር እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ጋይስ፣ በጣም ደስ ብሎኛል። አስቡት፣ በልዩ ሁኔታ ሰርፕራይዝ፣ ልጇን ታቅፋ አስቧችታል። ትላንትና ከትላንት ወዲያ ማታ የነበረው የምጥ ጊዜ ምናምን አስቡትና፣ ዛሬ ደግሞ ቤቷ ስትገባ ደግሞ በሰላም ተገላግላ አስቡት፣ ምን አይነት ነገር እንደሚሰማት ደስታ ነው የሚሰማት እኔ ግን የምፈራው አንድ ነገር አለኝ ምን እንደምፈራ ታውቃላችሁ ሄርሜላ ሄዳ ነገር እንዳታበላሽ እፈራለሁ በህይወታቸው ላይ ትልቁና ከባዱ ነገር ሄርሜላ ናት በአሁኑ ሰዓት እና አቤል አቤልና ብሩክ የሚባሉ ልጆች በጣም በጣም አስመሳዮች ከባዱ ልጆች ናቸው ገባችሁ ሄርሜላና አብርሽን ለማገናኘት የማይፈነቅሉ ድንጋይ የለም የማይፈነቅሉ ድንጋይ የለም ሄርሜላ ራሱ ሴት ሆና እንደዛ እንኳን ነፍሰ ጡር ሆና አብርሽን እያቀፈች እየሳመች እያባበለች እየወሰደች አብራው ታድር ነበረ። ሩታ ነፍሰ ጡር ሆና ማለት ነው። አሁን ደግሞ ወልዳለች። እሱም በህይወቱ ደስተኛ ነው። እርግጠኛ ነኝ ይሄ ልጅ አስታራቂያቸው ነው ብዬ አስባሉ። ይታረቃሉ ብዬ አስባሉ። በእርግጠኝነት ይታረቃሉ። በእርግጠኝነት ግን ሄርሜላ ካለች ቢታረቁም ያው ነው፣ ታጥቦ ጭቃ በሉት ተመልሾ ነገሮች መበላሸታቸው አይቀርም። አቤል እና ብሩክ ከዚህ ህይወት ውስጥ ቢወጡ ደስ ይለኛል። ለሩታ ዋጋ የከፈለው በዚህ ህይወቷ ላይ ማን እንደሆነ ታውቃላችሁ? ፈረንጁ የሚባለች እሱን ልጅ ግን ብናሳድገው ሰብስክራይብ እያደረግን ላይክ እያደረግን ብናሳድገው ደስ ይለኛል። ፈረንጁ በጣም ብዙ ለሩታ ዋጋ ሲከፍል ሲከራከር የነበረ ልጅ ነው። ሩታን ከልቡ የሚወዳት እና የሚያከብራት ቢኖር ፈረንጁ ነው። ፈረንጁ ብቻ ነው፣ ሌላ ማንም አይደለም። አይገርማችሁ በህይወታችሁ ላይ አዲስ ነገር ስታዩ እንዴት ነው የሚያስደስተው? ጋይስ እንዴት ነው ደስ የሚለው? ኦ ማይ ጋድ እኔ እኮ ጋይስ እኔ እውነት ምን እንዳሰብኩ ታውቃላችሁ? የእሩታን መውለድ ሳስብ በእርግጠኝነት አሁን እሩታን ሰፖርት የምታደርጓት አብዛኞቻችሁ የአረብ ሀገር ልጆች ናችሁ እና ሁላችሁም በቃ በእውነት እንባይ መታይን ሳወራ በእውነት በጣም ማለት ሁላችሁም የሚያሰባችሁት ነገር ተሳክቶ ታውቃላችሁ። ሁላችንም የደሃ ልጆች ነን። ቤተሰቦቻችን አቅመ ደካማዎች፣ ድሃዎች ስለሆኑ ነው ወደ ስደት የምንሄደውና፣ ሁሉም ሰው ያሰበው ነገር ሞልቶለት ችግሩን አራክፎ በቃ እንደዚህ አግብቶ ራሱን በራሱ ቢያይ። በተለይ ለመዳም ቅመሞች ነው ይሄንን የምመኘውና፣ ጋይስ በጣም አይፊል ሳድ የምር። እኔ እንጃ አላቅም ብቻ ምን እንደምላችሁ አላቅምም። በእውነት እኔ የመዳምም ቅመሞችን ሳስብ በጣም ነው ውስጥ የሚያመኝ በጣም ማለት ነው። ራሴንም ጨምረው ቢኮዝ እኔም እንደዛው ስለሆንኩኝና በቃ የሰው ደስታ የሚያስደስተን የሰው እድገት የሚያስደስተን የሰውን ለውጥ እንደ ራሳችን ለውጥ የምንመለከት ነገር ግን አንዳንድ ደግሞ እና የሚዳም ቅመሙ ውፍ አይዟችሁ፣ በቃ አብሽር ጋይስን አሁን ብዙ እንድትመሰጡ አላረጋችሁ። እናንተም ማለት ነው ከስደት መልስ ልክ እንደ ሮታ የምታቅፉት ልጅ ይስጣችሁ ወልዳችሁ ምስሙት ራሳችሁን በራሳችሁ የምታዩበት አይናችሁን በአይናችሁ የምደግሙበት ይሁንላችሁ። አሜን በሉ በቃ ይደርሳል። በትንሹ ማለት ነው ጋይስ ና ፕሮግራሙ ይህን ይመስል ነበረ ማለት ነው። እንግዲህ ሰፕራይዝ አላት ቤቱን ፏፏ አርገው ምናምን ምናምን ምናምን ነገር ያው ግድ ነው። ሴት ልጅ ወልዳ ስገባ ቤቷ ላይ ግድ ነው። መቼም ዝም ብሎ ቤት ውስጥ አትገባም። በአሁኑ ሰዓት ጊዜው ታውቃላችሁ የሆነ የሆነ ነገር ተደርጎ ምናምን ምናምን ምናምን ነገር። ግን በቃ አብርሽ አሁን ትልቅ ሰው መሆን አለብክ መብሰል አለብክ ከእነ ሄርሜላ ግሩፕ መውጣት አለብክ። በተለይ ከሄርሜላ ግሩፕ መውጣት አለብክ። ሄርሜላ እንኳን ለአንተ ለማንም የማትበጅ ልጅ ናት። ምክንያቱም አንተን እያባበለች ተጎታሃል ብላ ከጎንህ እንዳለች እየመሰለች እየመሰለች አንተን ጎታሃለች። ገባ። ህይወትህን አበላሽታለች። ህይወትህን ረብሻለች። ስለዚህ እቺ ሴት ላንተ ላንተ አታስፈልግም እና ጠንካራ ሁን ጎበዙን። ከዚህ በኋላ አንተ የልጅ አባትነት ብዙ ዋጋ ያስከፍልሃል ምናምን ምናምን ነገር እና በቃ ልጃችሁን ሳሙልን ለሁላችንም ሳሙልን፣ እንወዳችኋለን። በእርቱ ከዚህ በላይ ገን አሁን አንድ ልጅ ነው የወለዳችሁ፣ ከዚህ በላይ ብዙ መድገም መውለድ ትችላላችሁ። በቃ በርታ አንተ ጎበዙን። በሳልሆን ከሄርሜላ ራቅ ሩታን ለማስደሰት ብቻ ሞከር። ሩታን አስደስታት በህይወቷ፣ በተለይ አራስ ቤት ደስተኛ ሆና እንድትወጣ ነው የምንፈልገውና ምንም ነገር እንዳትረበሽ። አዳራችን ቆርጣችሁ ጋይስ አድርሱልኝ። ሩታ ከአራስ ቤት እንዳትረበሽ ፕሊዝ አዳራችሁ። በቃ ይሄ ነው ልል ከምችለው። አብርሽ ተንከባከባት፣ ሰውነቷን ጠግናት። ሩታ በእርግዝና ወራት በጣም ተጎታለች። ምንም እረፍት አላረገች እያለቀሰች ሰላሳ ደቂቃ አርባ ደቂቃ አቁማችሁ ቪዲዮ እያሰራችኋት ነበር። አሁን ደግሞ ነፍሰ ጡርናት፣ ቢያንስ አልጋዋ ላይ እርፍ ትበል። ተንከባከቧት። በየአቅማችሁም ሁላችሁም ተንከባከባችኋት። እሩታን ፊዚካሏን ቀይራችኋት ማየት እንፈልጋለን። ጉስቁል ብላ ሳይሆን ጽድት ብላ ማየት እንፈልጋለን። እና መልካም የአራስነት ጊዜ ይሆንልሽ እህታችን እሩታ፣ እንወድሻለን። በርቺ። ኦዲየንሶቼን በጣም ነው መወዳችሁ። በተለይ ስደት ያላችሁ እህቶቼ ልክ እንደ እሩታ እንደዚህ እርፍ ያለ ህይወት ይስጣችሁ ነው የምለው ልክ እንደዚህ አይናችሁ በአይናችሁ እዩ ነው የምላችሁ። እወዳችኋለሁ፣ አከብራችኋለሁ ጋይስ። እወዳችኋለሁ፣ አከብራችኋለሁ ኦዲንሶቼ። ማለት ተከታታዮችን እና አይ ሚስ ዩ ባይ ባይ።